ውዶች የፍቅሮች ማሮች የቤትሾ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ትናንትና በበላ ነው ኬክ ቤቴ አሰራሩን አሰራሩን ስትሉኝ አንጀት ያልቻለም እኛም ፍቁር ጨምሮብናል። በተለይ በተለይ በተለይ እንደራሴ ማለት ነው አምጡ እንጀራ አልበላ ማለት ስለዚህ ይሄ ነገር የሚሰራው ማሽን አያስፈልጋችሁም፣ ፍሩም ወይም ደግሞ ኦቭን አያስፈልጋችሁም። በቃ ቤታችሁ ውስጥ የሚገኝ ነገሮችን አድርጋችሁ በትንሹ ቤት ውስጥ የሚገኝ ነገር ነው። ከዛ በክሰል ነው የሚሰራ፣ ወይም ደግሞ በምድጃ ማለት ነው። በፈርሜሎ የሚሰራ ነው። በጣም ቀለል ያለ ነው። ቴስቱ ጣዕሙን ልነግራችሁ ልነግራቸው አልችልም። አይስክሪም ምናምን ከላይ የሚደረገው ሳይሆን ይሄ ኖርማል የቤቱ ኬክ ነው። እንደገና የኬኩ ማባያ ልክ እንደ ማር በስኳርም አብረን እንሰራለን ይህን ቪዲዮ የምታዩ ላይክ፣ ሸር፣ ሰብስክራይብ እያረጋችሁ ቤተሰብ ያልሆናችሁ ሰብስክራይብ እያረጋችሁ የምትጠይቁኝን ሁሉ አቀርብላችኋለሁ። አሁን እዚህ ጋር ሶስት እንቁላል አለ። እዚ ጋ ስኳር፣ እንቅርታ፣ ወተት፣ ባክን ቦውደር፣ ዘይት ዛይትቺ ብቻ አላለች ምስሌ ትራልኝ ቀንሽውን ግርፋ ወይም ቀረፋ እዚህ ጋ ዱቄት ነው። አሁን እንጀምራለን፣ እንዴት እንደምንጀምር ሶስትን ከዛ ስኳር አንድ ሁለት እና በቃ። አሁን አንዳንዶች በማሽን ወይኔ ማሽን ቢኖረኝ እኮ ኬክ ሰራ ነበር ምናምን ምናምን የምትሉ ሰዎች ነው ይኸው። ከዛ ባኩን ፓውደር ለምን እንዲህ እንቁላሉን እንዲህ ይበጣጥ፣ ይሄን በግምት ነው። ባኩን ፓውደር ማድረግ ብታበዙት ይነፋል እንጂ ምንም አይሆንም። ቀዳም ትመቶታላችሁ፣ ልክ እንደማሽን ያለ እዛ ስኳሩ ኬኩን ያበላሽባችኋል። በደንብ ካልመታችሁት እንቁላሉ ካልተኳኳደ፣ እንቁላሉ በጣም ካልተመታ ኬኩን ያበላሽባችኋል። የወፈረ መ እንቁላሉን ስኳሩን አርጋችሁ ስትመቱት ልክ እንደዚህ አረፋ ልክ እንደ ማሽኛ አረፋ ይወጣላቸዋል፣ ወይም ደግሞ አይስክሪም እንደሚመስል ማለት ነው። ለሽት ወፈረ። ይሄው ምን ያሁን ገና ጥቂት ምናምን የለውም። ከዛ ሽታው ሽታው እንዲጠፋ ትንሽዬ ግርፋ ትንጥዬ የእንቁላሉ ስታ እንትን እንዳይል ስትበሉት እንዳይሰጥ ማለት ነው። አለበላታችሁ እንደው በጣም በቀላሉ ነው ኬክ የሚሰራው። ይህ እንዴት እንደሚመተው። ይህ መጥበሻ ደግሞ ይህ ነው መሆን ያለበት፣ ወይም ደግሞ የገላግሌ ድስት ብዙ መገላገሊያዎችን ላስተዋወቅላችሁ፣ በነፃ ማስተዋወቂያ ስላላችሁ። ከዛ ምን አደርጋለሁ ወተት፣ ይኸው አንድ ኩባያ ወተት አረኩኝ። ከዛ ምን አደርጋለሁ ዘይት። ያው እንግዲህ እናንተ በመጠን ትችላላችሁ፣ እኛ ቤት መጠን የለም። አሁንም መምታት ነው፣ መምታት፣ ማፏፏድ። የሆነ ነገር ስትሰሩ ስቴፕ በስቴፕ ካረጋችሁት አፍጧችሁ ትበሉታላችሁ ማለት ነው። አሁን የዚህን ነገር መጨረሻው ታያላችሁ። ከዛ አፏፏድኩት የው ዘይት ታቃላችሁ፣ መቋጠሩ አይቀርም። አሁን እዚ ጋር ብዙ ዱቄት አይፈጅም፣ ትንሽዬ ዱቄት የሚፈጅ ነው። አሁን መብራት በመብራት እንደዚህ የሚደውሩት ምናምን የእሱ ጣም የለውም። ይህ ነው በቃ ናቹራል የሚጣፍጠው ማለት ነው። ይሄ ቴስት ያለው ነገር ይሄ ነው። በጣም ነው የሚጣፍጠው። ካላመናችሁ ቀምሳችሁት ነው ሰርታችሁ ቤታችሁ ውስጥ ማንካውንት ገለብጦና ፋካክ እንደዚህ ት ካላመናችሁን ከማኮመታችሁ በፊት ስሩት ቤት ውስጥ ሆኔል ከበሰጣችሁ በፊት ቤት ውስጥ ስሩት። ባለፈው ምን ስሰራ ነው ዱቄቱን ነፍተሽ ዱቄቱን ንፊው ምናምን የምትሉ ሲጀመር የሆነ ነገር ከውጭ የሚመጣ ነገር ተነፍቶ ነው የሚቀመጠው። መኖሪያ ቤት ላይ ስትኖሩ ተነፍቶ ነው የሚቀመጠው። በሰራችሁ ቁጥር አይደለም የሚነፋው ኦኬ ትሰታላችሁ ወደ ሳፋ ትገለብጣላችሁ፣ ትናሳላችሁ ወደ መዳበሪያ ትገለብጣላችሁ ማለት ነው። እዩት ያችሁት። እንግዲህ ኋላ አላረኩም ምንም አላረኩም። ወተት ብቻ ነው የሚደረገው እንደዚህ። የላም ወተት ካጣችሁ ኒዶውን ወተት ተጠቅም ትችላላችሁ። ኒዶ ወተት፣ ይሄ ኒዶ የሚለው ወተት አለ አይደል? ብቀቱ እሱን ወደ ኩባያ አድርጋችሁ በጥብጥ አድርጋችሁ በኋላ ግማሽ ሰዓት ማቆየት። ጎቶቱን በጥብጣችሁ ግማሽ ሰዓት ማቆየት። በደንብ ካልተመታ ኬክ ኬክ አይልም። ወድ ባይኖር የምነበረበት እንዲህ ነው የሚመታው። አንዳንድ ሰው እንዲህ ሲመታ ደርሶ ይጨርሳል። በመላ ነው የምመታው። እሺ እልበት፣ የእኛ ልጆች እልበት። ታውቃለህ እልበት እንደመምታት ማለት ነው። ደረግበት ምክንያቱም ማንከሽከሻ መምረጥ አለባችሁ። ማንኛውም ማንከሽከሻ አይደለም። ወይም ደግሞ የገላገለ ድስት ካላችሁ ከዛ ዋው። ጨመርን፣ ኢኮኖሚ ነው። ሁሉን ጥርቅ ማድረግ አለብን። ኬክ ነው፣ ሲበስል ይጣፍጣል። ተሻምተን ነው የምንበለው። ስለዚህ በጣም በቀላሉ ፍቅሮች ዝም ብሎ ዩቱብ ላይ መለፍለፍ አይደለም። አንዳንዴ ሙያም እንደዚህ ማስተማር እኔ አሁን እዮቤ ምግብ መብላት ሲጀምር በቃ ገላግዴን ድስት በደርዘን እገዛለሁ። ከፈለኩ ብስቡሳ ከፈለኩ ኬክ ነው ምሰራለን። እንግዲህ እዚህ ጋር ይሄን ምከድ ነው ያው ልኩ ስለሆነ ነው። ግን ሌላ የድስት ክዳን አምጥቼ ሲበስል ከላይ ላይ ክሰሉን አደርጋለሁ። ይሄው ሳቱ ላይ ያያይዛለሁ። ያያችሁት ልክ እንደዚህ ታያይዙና ቆጭ በቃ አሁን ይሄ ከደቂቃ ይሆነ በቃ፣ ወደ ላይ ቡፍ ሲል ወደ ላይ ቡፍ ነው ሲነሳ ከፍታ አርጋችሁ ታዩና እዚ ከስር ያለውን እሳት በሙሉ አንስታችሁ እዚ ላይ ውዶችዬ እንግዲህ አብረንየው ይኸው፣ እንትን ብሏል። ከታች ወደ ላይ ወጥቷል። ስለዚህ ቆይ ይህኛው ድስቴ ክዳን ስለሚበላሽብኝ ያችሁት ልክ እንደ ኦቭን ማለት ነው። ወይም እንደ ፍሩ ይሆናል ማለት ነው። አሁን መቆንጠጫ አንድ አንድ ማንሳት አልፈልግም፣ ተሎ ተሎ ማፈስ። አሁን የዚህ ሙቀትም የታችኛውንም፣ የላይኛውንም እንደውም ኦቭን ይመስላል ማለት ነው። አብረን እናያለን እንዴት እንደሚያምር እንግዲህ ይበቃዋል። ዋው ይሄው፣ ገልብጨዋለሁ። ይሄ እንትኑ ነው የተወሰነ ይበስል። ሽታው ልነግራቸው አልችልም። በቃ አሁን እቺ ነው። ከዛ ማባያ ነው። እሺ ስኳር፣ ከዛ ይሄ ይፈላል። ይሄው ማሮት ያቹት ገና ነው ይቀረዋል። ትንሽ እንዝገውና በደንብ ልክ እንደ ማር መሆን አለበት ውዶችዬ፣ ማሮችዬ። ይሄው ልክ እንደዚህ ሲንቸከቸክ ታወጣላችሁ። ይሄው አሁን ይሄ ሲበርድ